የዶን ቦስኮ በኢትዮጵያ 50ኛ ዓመት ኢዮቤልዩ በዓል በአዲስ አበባ ተከበረ። ባሳለፍነው ሳምንት ጥቅምት 2 ቀን 2018 ዓ ም በመቀለ የተከበረው የዶን ቦስኮ 50ኛ ዓመት ኢዮቤልዩ በዓል ባሳለፍነው እሁድ ጥቅምት 9 ቀን 2018 ዓ ም በአዲስ አበባ መካኒሳ ረዳኢተ ክርስቲያን ማርያም ቁምስና በደማቅ ሁኔታ ተከብሮ ውሏል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ፣ አቡነ ተስፋ ሥላሴ የመቂ ሀገረ ስብከት ጳጳስ፣ ብፁዕ አቡነ አብርሃም በኢትዮጵያ የቅድስት መንበር ተወካይ ሊቀ ጳጳስ ብሪያን ኡዳግዌ በኢትዮጵያና በኤርትራ የሳሌዚያን ገዳም የበላይ አለቃ አባ ኢግናሽዮ ላቬንቱሬ በሮም የሳሌዚያን ገዳም ምክትል ጠቅላይ አለቃ የአፍሪካ እንግሊዝኛ ተናጋሪ ሀገራት አስተባባሪና አለቃ እንዲሁም በርካታ የሳሌዚያን ካህናትና ወንድሞች በተገኙበት በድምቀት የተከበረው የዶን ቦስኮ ሀምሳኛ ዓመት ክብረ በዓል ከመስዋተ ቅዳሴ ጀምሮ በርካታ መርሃ ግብሮች ተከብሮ ውሏል። በህጻናት ህብረ ዝማሬ በመዘምራን አዲስ የቅዱስ ዶን ቦስኮ መዝሙር በስነ ግጥምና በቦስኮ ልጆች የሰርከስ ክለብ በተዘጋጀው ትርኢት አድምቀው ውለዋል። የሳሌዚያን የስብከተ ወንጌል ተልዕኮ በተለይም በወጣቶች ህንጸት ላይ ያተኮረ እንደመሆኑ ላለፉት 50 ዓመታት በበርካታ ፈታኝ ሁኔታዎች ውስጥ ላሉ በርካታ ልጆችና ወጣቶች ገዳሙ ያበረከተውን አስተዋጽኦ በማንሳት ከቀዳሚዎቹ አባቶች ጀምሮ እስከ አሁኖቹ ድረስ የእውቅናና የምስጋና ፕሮግራም ተደርጓል። በብዙ ትዝታና ስለ አገልግሎታቸው ስለ ሳሌዛውያን በቀረቡት በአያሌ ምስጋናዎች የቀረበው ዝግጅት ለቀጣይ ዓመታት በጽኑ የአገልግሎት መንፈስና ከፍተኛ አደራ ሊጠ ለማጠናቀቅ ችሏል።